በተለይ ስተኛ መቀመጥ አልችልም፣ እቃ ማንሳት አልችልም። መሬት ለመሬት ነበር የሚሄደው እና አሁን ይሄ እኔ አሁን ዋና ዋና ይሄ ነው። ዋና ዋና ዋና ይሄ ነው። ሄደ ሄደ ሄደ ያነሳ እውነት ቁም ነገር ስቃይ ማየው ሌሊትም እንደዚህ መተኛት አልችልም። ምን ነው የሚያምር

የተከበሩ ያቶ ከበደ ልጅ ከዚህ መስመር እስከዚህ፣ ከዚህ ድረስ፣ ከዚህ አንዱ ይሄ ነው ወይ? አረ በከበደ አሁን ከዚህ ጀምሮ እስከዚህ ድረስ የሴቶች ድርቀት፣ የምግብ መፍጨት ችግር፣ የመተንፈስ ችግር፣ ጭንቀትን በስድስት 6 ሰዓት እንዲሰናበታል።

ይህ ፈጣኑ ወገሻ ቤተሰቦች እንደምን ቆያችሁ? የገባች ሰዎች እናመሰግናለን፣ መሰገናለን። በጥ ይጠቅማቸዋል። ለእኔ እንደሆነ እየሰራው ነው። ዘጋ ምን ታደርጋላችሁ? ኧረ ቀስ አለ። ደሞ አንኛው። እሺ ኦኬ። ምንድነው ጉዱ? እሺ ቪዲዮውን ተከታተለ። ይሄ ፈጣኑ ወገሻ ወገሻ እየሰራን ነው